ለምሳሌ ያህል ብናነሳ በጉራጌ ዞን ጉንችሬ ማንሳት እንችላለን። በቅርቡ በአክሱም ከመቶ ስልሳ በላይ ሙስሊም ሴት ተማሪዎች ከትምህርት ገበታቸው እንዲባረሩ የተደረገበት ሂደት አለ። በዲላ ዩኒቨርሲቲም ችግሩ ተፈጥሮ እንደነበር የሚታወቅ ነው። ክቡር ሚኒስትር፣ ሆን ተብሎ መንግስትና ህዝብን ለማቀየም የሚሰራ እስኪመስል ድረስ ሴት ተማሪዎችን የሙስሊም ሴት ተማሪዎችን ዛሬ የሆነ ቦታ ሃይስኩል ላይ፣ ነገ የሆነ ቴክኒክ እና ሙያ፣ ከነገወዲያ የሆነ ዩኒቨርሲቲ ላይ ሰበብ እየተፈለገ በሂጃባቸው ምክንያት ብቻ ከትምህርት ገበታ እንዲባረሩ እየተደረገ መቀጠሉ ምን ያህል ከፍትሐዊነትም፣ ከአካታችነትም አንጻር የትምህርት ሚኒስቴር ችግሩ እንዲፈታ ከማድረግ አንጻር እንዴት እየሰራ ነው? ለምን ይሄ ነገር ግልጽ የሆነ አቅጣጫ ተሰጥቶ ዜጎችን ባላገለለ አካታች በሆነ መልኩ መብታቸውን ባከበረ መልኩ ሴት ተማሪዎች ኒቃባቸውን ሂጃባቸውን ለብሱ ስገቡ ብዙ እሾች ይነሳል። የሴኩሪቲ የምንሹ ሊባል ይቻላል። ሙስሊም ወይም ሴት ፈታሾች፣ ሴት ጠባቂዎች በር ላይ ሆኖ አስፈላጊ በሆነ ቦታ ላይ የአንክሮስ ቼክ ማድረግ ይቻላል። ኢዚ ነው ኒቃብ የለበሱ እኮ የተለያዩ ታላላቅ መንግስት መስሪያ ቤቶችን የሚመሩ አሉ፣ በሀገር ውስጥም፣ በዓለም አቀፍ ደረጃ ማለት ነው። እና እነዚህ ነገሮችን እንደው ለምንድን ነው ሰፋ አድርገን ከሀገራዊና ከጋራ ጉዳይ ማየት ያልተቻለው የሚለውን ለማንሳት ነው። ለምሳሌ ትግራይ ውስጥ በነበረው ጊዜ ምንም ነገር አላደረጋችሁም፣ ትምህርት ሚኒስቴር ዝም ብሎ ያለ ያለው ነው። ትክክል አይደለም። ልክ የሰማን ቀን የዛ ነው ለፈተና ለአስራ ሁለተኛ ክፍል ፈተና አልተዘጋጁም የተባሉትን በሙሉ የፈተናው ጊዜ ከማለብ በፊት የሚለው ነበር ጭንቀታቸው። በሙሉ ቁጭ ብሎ የትምህርት ምዘናዎች እንትን እንዲመዘግብ አድርገናል፣ በሙሉ ተማሪዎች ተመዝግበዋል። ስንት ቁጥር እንዲሆኑ ስንት እንዳሉ ምናምን ጠይቅ፣ ከክልሉ ትምህርት ቢሮ ጋር ተነጋግረናል። በዚህ ጉዳይ ላይ የኢትዮጵያ ሕግና ደንቦች የተለያዩ ደንቦች በዚህ ጉዳይ ላይ የወጡት ደንቦች ሂጃብ ለብሶ ትምህርት መማርን የሚከለክል ነገር የለው። በሂጃብ ምክንያት ማንም ሂጃብ ለበሰ ተብሎ ትምህርት ቤት መከልከል አይችልም። ኒቃብ ኢዝ አ ዲፈረንት ስቶሪ ኒቃብ የተለየ። ሕፃናቶች ልጆች ባሉበት ትምህርት ቤት አንድ ሰው ፊት ተሸፍኖ በሚገባ ጊዜ የሴኩሪቲ ሪስክ አለው። አንተ ባለህበት እርሶ ባሉበት ከመጅሊስ ሰዎች ጋር ተሰብስበን ቁጭ ብለን ተነጋግረን ተማምነናል። በዚህ በኒቃብ ላይ የህግ ማስቀየር ካለበት እዚሁ ፓርላማ ምታስቀይሩት ነገር ካለ ማስቀየር ነው እንጂ በየጊዜው ኢሹ እየሆነ የግጭት ምንጭ መሆን የለበትም። አሁን ግን ያለውን ሩል ደግሞ ክላሪቲ ይኑረው ብለው ስለጠየቁ ክላሪቲ ህዝ ሂጃብ የሚባል በምንም ምክንያት የትም ቦታ መከልከል የለበትም።